ዛሬ እንግዲህ አባታችን አቡነ እስትንፋሰ ክርስቶስ ዓመታዊ ክብረ በዓላቸው ነው። በእርግጥ እኚህ ታላቁ ጻድቅ አባታችን አቡነ እስትንፋሰ ክርስቶስ ዓመታዊ ክብረ በዓላቸው ወይ ደግሞ የእረፍት በዓላቸው ሚያዝያ ዘጠኝ ቀን ነው መቻልኳችሁ። ስለዚህ ወር በገባ በዘጠኝ እኚህ ታላቁ ጻድቅ ይታሰባሉ። ታኅሣሥ ስምንት ቀን ደግሞ የተወለዱበት ቀን ነው። የተወለዱት ወሎ ውስጥ ነው። ዳውንት ይባላል። እዛ ደግሞ ደብረ አስጋጅ የሚባል አስገራሚ ገዳም አለ። በእርግጥ ከዛ በፊት የአቡነ እስትንፋሰ ክርስቶስ አባት ቀሲስ መልአከ ምኩር ይባላሉ። እናታቸው ደግሞ ቅድስት ወለተ ማርያም ይባላሉ። በደንብ ነግሬያችኋለሁ፣ ያው ለማስታወስ ያህል ነው። ተጋቡ። ካህኑ አባታችን መላከ ምኩሮ እግዚአብሔር አብ ቤተ ክርስቲያን የሚባል አለ፣ እዛ በቅስና ያገለግላሉ። ልጅ በማጣት ለረጅም አመታት ኖሩ። በመጨረሻ ለምነው ተስለው ተማጽነው እግዚአብሔር አምላካችን አባታችን አቡነ ስትንፋሰ ክርስቶስን ታህሳስ ስምንት ቀን ሰጧቸው ወይም ደግሞ አቡነ ስትንፋሰ ክርስቶስ ታህሳስ ስምንት ቀን ተወለዱ ሲወለዱ ቤታቸው በረከት በበረከት ሆኗል የብርሃን አምድ ተተክሏል ቅዱሳን መላእክት ሲወጡ ሲወርዱ ታይቷል በአባታችን በአቡነ ስትንፋሰ ክርስቶስ መወለድ እንኳን የሰው ልጆች ቅዱሳን መላእክት ሁሉ ደስ ብሏቸዋል በኋላ አላሳጥርላችሁ አደጉ በተለይ የልጅነት ህይወታቸው በጣም ያስቀና ነበር ሲወለዱ በትንቢት በእግዚአብሔር ፍቃድ ስለሆነ ገና እንደተወለዱ የበቁ ነበሩ። አንዳንዱ ከተወለደ በኋላ በጾም በጸሎት፣ በስግደት፣ በአምልኮት ህይወት የሚበቃ ጻድቅ አለ። ለምሳሌ እና አባ በጉን ብንመለከት ቋንጃ ቆራጭ፣ ነፍሰ ገዳይ፣ ሽፍታ ነበሩ። ንስሐ ገብቶ ወደ እግዚአብሔር ሲመለሱ በጾም በጸሎት፣ በስግደት እግዚአብሔርን ሲያገለግሉ እስከ ብቃት ደረጃ ላይ ደረሱ። ከብቃታቸው የተነሳ በዕለተ ሰንበት ነፍሳት ከሲኦል ወጥተው ወደገነት ሲገቡ እነሱን ይመለከታሉ፣ ደስታቸውንም ያዳምጣሉ። ሀጣን ደግሞ በሲኦል ሲያለቅሱ ሲሳቀቁ፣ ሲጨነቁ ደግሞ ያዩ ይሰሙ ነበረ። እመቤታችንን በገሀድ ያዩ ይመለከቱ ነበረ። መላከ ጽልመት የሀጣንን ነፍስ ከስጋ ሲለይ ያዩ ይመለከቱ ነበር። ቅዱሳን መላእክት ለተልእኮ ሲወጡ ሲወርዱ ይመለከቱ ነበር። ይሄ የመጣው ብቃት ከሽፍትነት በኋላ ነው። ከጊዜ በኋላ የሚበቃልን። በልጅነት ተወልደው ለቤተ ክርስቲያን ተሰጥተው ከልጅነት ጾም፣ ጸሎት፣ ስግደት ለምደው እንደገና ደግሞ የሚበቁ አሉ። ግን ደግሞ እግዚአብሔር ነቢየ እግዚአብሔር ቅዱስ ኤርሚያስን ገና ከማህፀን ሳትጸነስ በፊት እኔ መረጥኩ አለ። ከማህፀን ጀምሮ የሚመረጡ ቅዱሳኖች አሉ እና አቡነ እስትንፋሰ ክርስቶስ እንደዛ ናቸው። በልጅነት እመቤታችንን ያዩ መለከቱ ነበር። በሰባት ዓመታቸው ቅዱሳነ መላእክትን ያዩ ነበር። ህፃን ሆነው እመቤታችን ታጫወታቸው፣ ትጎበኛቸው እንደነበረ ገድሉ ይናገራል። አደጉ። በ14 ዓመታቸው ከአባታቸው ጋር ይቀድሱ ነበር። አቡነ ስትንፋሰ ክርስቶስ በ14 ዓመታቸው ከብቃታቸው የተነሳ ስጋው ደሙ የተቀበለና ያልተቀበለውን ይለዩ ነበር። ወይም ደሞ ጸጋ መለኮት ያደረበትንና ያላደረበትን ይለዩ ነበር። እንደውም አንድ ቀን ወደ 2000 ሰው ጥር 13 የእግዚአብሔር አብ ቀን ስጋው ደሙ ተቀብሎ ያኔ አባታችን መልአከ ምክሩ በክህነት አባታችን አቡነ ስትንፋሰ ክርስቶስ በዲቁና ቀድሰው፣ አባትየው በጣም ደስ አለው። ብዙ ህዝብ ስለመጣ ስጋው ደሙ ስለተቀበለ በጣም ደስ አለው። በኋላ ከወጡ በኋላ ልጅ ሆይ ዛሬ ስንት ሰው ነው ስጋው ደሙ የተቀበለው? ብለው መልአከ ምክሩ አቡነ ስትንፋሰ ክርስቶስን ጠየቋቸው። አባቴ ሆይ ዛሬ ስጋው ደሙ የተቀበለው ሁለት ሰው ነው አሉ። በጣም ደነገጡ። ወደ ሁለት ሺህ ሰው አይደለም ወይ? አይ ትክክለኛ ስጋው ደሙ የተቀበሉት ሁለት ሰው ነው። የቀረውስ? የቀረው አልተቀበለም። እንደውም ቅዱሳን መላእክት የፊጥኝ የግርግሪት ወደኋላ አስረው እነሱ የተቀበሉትን ስጋው ደሙ ተቀብለው በበረሃ ላሉት ቅዱሳን አባቶቻችን ይሰጣሉ። ይህንን ሲያዩ ደነገጡ፣ አንድም አመሰገኑ። ምን አሉ? የእስራኤል አምላክ ሆይ ከኔ ከአዋቂው ሰውረ ለዚህ ሕፃን ልጅ የገለጽ አመሰግናሉ አሉ። እሳቸው ማቀበላቸውን እንጂ ሌሎቹ መቀበላቸውን አላዩ። አባታችን አቡነ እስትንፋሰ ክርስቶስ ደመ መለኮቱን ነው የሚያቀብሉት። ሲያቀብሉ፣ ሰው ሲቀበል ያሉ ሳይቀበልም ያሉ። ይሄ ማለት እነዛ ሁለት ሰዎች የቀሙትን መልሰው የበደሉትን ክሰው እውነተኛ ንስሐ ተቀብለው ለነፍሳቸው ተጨንቀው ገነት መንግስተ ሰማያትን ሽተው ክርስቶስን ፈልገው ስጋው ደግሞ ተቀበሉ። ወደ 2000 ምናምን የሚጠጋ ሰው ደሞ ያልተቀበለው ንሳ ሳይገባ ስለመጣ ቂም ቋጥሮ ነገር አዙሮ ንሳ ሳይገባ ግራ እንደ ተጋባ ሰው ስለተቀበለ ብቻ ለመቀበል መጡ። ጸጋውን ሳያገኙ ሄዱ። ገና በ14 አመታቸው እንዲህ አይነት ማይረግ ላይ ነበሩ እኚህ ታላቁ ጻድቅ። አባትየው የአይን ማረፊያቸው ነው። አንድ ልጅ ነው፣ ሌላ ልጅ እንኳን የላቸው። አንድ ልጅ ያለውና አንድ አይን ያለው ሰው ከባድ ነው አይደል? አንዱ አይን ጠፍቶበት በአንድ አይን የሚመለከት ሰው ያ ቢጠፋበት ምንድን ነው የሚሆነው? ብርሃኑን ነው የሚያጣው። ጨለማ ነው የሚወርሰው። አይነ ስውር ነው የሚሆነው። ስለዚህ ከእሳቸው ጋር እንዲኖር አድጎም እንዲያገባ እንጂ የሚፈልጉት እንዲመነኩስ አይፈልጉም በኋላ ቃል ከሰማይ መጣ። አባታችን አቡነ እስትንፋሰ ክርስቶስ አባትየውን አባቴው አሰናብተኝ፣ እንደ አባቶቼ ወደ ገዳም ገብቼ እግዚአብሔርን አገለግላለሁ፣ ለነፍሴ እታገላለሁ። የለም የለም፣ ልጄ ሆይ ገና ልጅ ነህ። በዚህን ሰዓት መንፈስ ቅዱስ ከሰማይ መልአከ ምኩሩ ሆይ ልጅን እስትንፋሰ ክርስቶስ ለተጋድሎ ህይወት እፈልጓለሁና ተው፣ ይልቁንም መርቅና ሸኙ አላቸው። ትዛዙ፣ እግዚአብሔር ነው። ምን ያድርጉት፣ እምቢ የማይባል ነገር፣ መርቀው ሸኙ። በ14 ዓመታቸው ገዳም ገቡ መነኮሱ። ጾም፣ ጸሎት፣ ስግደትን ጀመሩ። ብዙ ጊዜ እሳቸውን ታሪክ የምነግራችሁ ቀላሉ ነገር እንድታደርጉ ነው። በጸሎታቸው ይታወቃሉ። ገርሉ የሚለው ምንድነው? የጸሎታቸው ብዛት እንደ ክረምት ምንጭና እንደ ክረምት ዝናብ ነው። ስፍር ቁጥር የለውም። አይቋረጥም። ጸሎታቸው አይነጥፍም። እግራቸው እንደ ዝሆን እስኪያብጥ ድረስ ሰውነታቸው እስኪነፋፋ ድረስ ይጸልዩ ነበር፣ ይታገሉ ነበር፣ ይጋደሉ ነበር። ስግደቱን ነግሬያችኋለሁ፣ ዘጠና ሺ ነው። አሁን እኔ የሚገርመኝ አባታችን አቡነ ስትንፋስ ክርስቶስ በቀን ዘጠና ሺ ይሰግዳሉ። ዘጠና መስገድ የማይችል ዘጠና ለመስገድ ጉልበት የሌለው ሰይጣን ምን ጉልበት አለው ይላል ዘጠና ለመስገድ አቅም ያጣ ሰው ሰይጣን ምን አቅም አለው ይላል። ዘጠና ለመስገድ ዘጠና ጊዜ እግዚአብሔር ፊት ወድቆ ለመነሳት ዘጠና ጊዜ ሰግዶ ጉልበቱን መስዋዕት አድርጎ ለእግዚአብሔር መስጠት የማይችል ሰነፍ ሁሉ ሰይጣን በእኔ ላይ ምን ስልጣን አለው ይላል። እስኪ አንተ በስግደት ላይ ስልጣን ይኖረ እስኪ ራስን አሰግድ፣ እስኪ ራስን አጸልይ። ምንም ነገር አንተ ላይ ስልጣን የማይኖረው እግዚአብሔር አንተ ላይ ሲሆን ነው። ወይም ደግሞ እግዚአብሔር ያዘዘውን ነገር እናንተ ስታደርጉ ነው። እግዚአብሔር ያዘዘውን ነገር ሳናደርግ ምን ስልጣን አለው ማለት። ስልጣኑን እኮ አየን። ስልጣኑ የክፋት ነው የጥፋት ነው። ትውልድ እየመከነ ነው። ስንቱ እኮ ወልዶ የወላድ መካን ሆኗል። በልጆቹ የሚያለቅሳለ፣ በልጆቹ የሚያነባለ፣ በራሳቸው ልጆች በሽተኛ የሆኑ አሉ። ወልደው እንዳልወለዱ፣ አሳድገው እንዳላሳደጉ ህይወታቸው እየተበላሸ አይደለም፣ ለወላጅ አደለም፣ ለቤተሰብ ለራሳቸው መሆን ያቃታቸው ስንት ወጣቶች አሉ። ይሄ ውድቀት የመጣው በምንድን ነው? በክፉ መንፈስ አይደል? ይሄ ሁሉ ወጣት ህይወቱ ውድሉ ተዘጋግቶ ሰው መሆን አቅቶት ራሱን ፈልጎ ማግኘት አቅቶት ራሱን ለእግዚአብሔር መስጠት አቅቶት ቤተክርስቲያን ሄዶ ለማስቀደስ አቅም የሚያጣው የቤቱ አርባ አንድ ጊዜ ለመስገድ የሚብረከረከው ውዳሴ ማርያም ለመጸለይ ሰይፈ ስላሴ ለመጸለይ እንቅልፍ እንቅልፍ የሚለው የሚያዛጋው አገጩ የሚላቀቀው የሚደብተው ከጸሎት ይልቅ ቲክቶክ የሚፈልገው መጽሐፍ ከማንበብ ይልቅ ወሬ መሰብሰብ የሚወድ በምን እየተያዘ ነው? በክፉ መንፈስ ይህንን ያተረፍ ነው። እና አንዳንዴ በባዶ የሚፎክሩ ሰዎች አሉ። ምንም እኮ እነሱ ያደርጉ አቅም የለውም። ከጸለይ፣ ከአዎ አቅም የለው፣ ከሰገድ፣ ከአዎ አቅም የለው፣ ስጋው ደግሞ ከተቀበል፣ ከአዎ አቅም የለው፣ የእግዚአብሔርን ሕግና ትእዛዝ ከጠበቅ፣ ከአዎ በአንተ ላይ አቅም የለው። ለጊዜው ሊፈትን ይችላል ግን እግዚአብሔር ያርቀዋል። አንተ በምንም ላይ አቅም ሳይኖረ አቅም የለውም ብትል አንተን አቅም የሌለ እንዲህ አይነት ፉከራ ብቻ እንዲህ አይነት ቀረርቶ ብቻ ሆኗል። አባታችን ዘጠና ሺህ ይሰግዱ ነበር። በዚች መቁጠሪያ ገድሎ አቆጣሪ ይለዋል መቁጠሪያ ነው። የኢትዮጵያን ህዝብ ማርልኝ፣ ይቅር በልልኝ እያሉ አርባ ሁለት ሚሊዮን አቡነ ዘበሰማያት ደግሞ ይጸልያሉ። ነፍሳት ከሲኦል የሚወጡበት የጌታችን ህማም የሚናገር የተገረፈውን አካላት ሁሉ እያነሳ ሰላምታ የሚሰጥ አስገራሚ ጸሎታል። የአቡነ እስትንፋሰ ክርስቶስን የሀሙስን ገድል ተመልከቱት። ያንን እየጸለዩ በሲኦል የሚሳቃዩትን በደይን የተያዙትን ጌታ ሆይ ማርልኝ፣ ወደ ቅዱሳን ህብረት ጨምርልኝ፣ ገነት መንግስተ ሰማያትን አውርስልኝ እያሉ እየጸለዩ ነፍሳትን ከሲኦል ያወጣሉ። ዛሬ አይደለም እኛ ነፍሳትን ከሲኦል ልናወጣ ራሳችንን ከፈተና ማውጣት አቅቶናል። ራሳችንን ከሱስ ማውጣት አቅቶናል። ራሳችንን ከችግር ማውጣት አቅቶናል። ቅዱሳኑ ሰዎችን አይደለም ከመከራ ከሲኦል በጸሎት በቃል ኪዳን ያወጣሉ። እኛ ዛሬ የገባንበት ችግር ብዙ ነው። ከዛ መውጣት አቃትን፣ ራሳችንን ማውጣት አቃትን። እንዲህ እያደረጉ ነፍሳትን ያወጣሉ። ለዘጠና ስምንት ዓመት አንድ ቀን ጸሎት ሳያቋርጡ፣ እንደውም ገርሉ ምን እንደሚል ታውቃላችሁ? ትጉህ እንደ ገበሬ ጽሙድ እንደ በሬ ሆኖ ይኖራሉ፣ ይላል እንዶ ቃሉ ራሱ እኮ ይገርማል። አባቶቻችን እኮ ሲችሉበት መግለጡን። ትጉህ እንደ ገበሬ ገበሬ ትጉ ነው። ክረምቱ ብርዱ፣ ፀሐዩ ቁሮ ሲፈራረቅበት መሬቱን ከማረስ ወደኋላ የለም ከመዝራት ወደኋላ የለም። ትጉ ነው ገበሬ የግብርና ሕይወት ባለው ማቋለ ወደ ገዳማት በረጅም ጊዜ ስለቆየው ገዳማትን በነበርኩ ሰዓት መሬት የነበራቸው ገዳማቶችን አውቅ ነበር። ሌሊት ይነሳሉ። ከበረት የሚጠመደው በሬ ይለያል። ቀንበር ሞፈራለሱ ይጫናል። ሳሩን ይበላል። አተላም ካለ ይጠጣል። ቀኑን ሙሉ ሲያርስ ስድስት ሰዓት ያሳርፉታል። ቀንበር ይወርዳል። ከዛ መልሶ ይጠምዱታል ሲያርሱበት ይውላሉ። ገበሬ እንዲህ ትጉ ነው ጽሙድ እንደ በሬ። በሬ አንዴ ከተጠመደ እነሱ ስ ከሚፈልጉበት ሰዓት ካልደረሰ አይፈቱትም። ይጠመዳል በደንብ ጠዋት የጠመዱት ምሳሳት ይፈቱታል። መልሰው ደግሞ ጠምዶ እስከ ማታ ያርሱበታል። አቡነ ስትንፋሰ ክርስቶስ ትጉ እንደ ገበሬ፣ ጽሙድ እንደ በሬ ናቸው ይላል ገድሉ። አሁን ይህንን የምነግራችሁ ትጋቱን፣ ጽናቱን ከእነሱ እንድትወርሱ ነው። ዘጠና ሺ ትሰግዳላችሁ 24 ሰዓት ትጸልያላችሁ ብዬ አይደለም፣ ግን ትንሿን እንድትወስዱ ነው። 90 ሺህ እንትታችሁ 90 ብትወስዱ ጥሩ አይደል? 24 ሰዓት እንትታችሁ አንድ ሰዓቱን ብትወስዱ ለሁለት ብታካፍሉት፣ 30 ደቂቃ ውዳሴ ማርያም፣ 30 ደቂቃ ሰይፈ ስላሴና ሰይፈ መልኮት ብታደርጉት አይበቃችሁ? ይበቃል። እንዲያድርገው 98 ዓመት ጸሎት ሳያስተጓጉሉ በመጨረሻ ሚያዝያ 9 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስን እናቱን ድንግል ማርያምን እልፍ አእላፋት ቅዱሳን መላእክትን በዘባነ ኪሩብ ላይ ተቀምጦ ቅዱስ ቅዱስ እያሉት ዳዊት በበገና እያመሰገኑ ወደ ጻድቁ መጡ። ግርልን ጨርሰሃል፣ ልፋትን አብቅታል። ወዳጅ ስትንፋስ ክርስቶስ ሆይ፣ እነሆ ከድካም ላሳርፍ ነው። ከሚያልፈው ዓለም ወደማያልፈው ዓለም ልወስድ ነው። በል የምትፈልገውን ነገር ለምነኝ። አቤተኛ መድኃኔ ዓለም እንዲህ ቢለን እንኳን እንዲህ ብሎን ሳይለን ስንት ነገር ነው የምንለምነው? የቧጡን የቋጡን የሚጠቅመንም አይጠቅመንም። አባታችን ግን ስሜን ለጠራው ዝክሬን ለዘከረው በጸሎቱ ለተማጸነው ነው ማርልኝ ይቅር በልልኝ። ስሜን ጠርተው አምላክ አቡነ ስንፋሰ ክርስቶስ ብሎ ቢለምኑኝ በእውነት ሲኦል አታስገባብኝ። ዛሬ የዘከርንበት አንዱ ምክንያት እናት አባቱ አክስት፣ አጎት፣ ወንድምቱ፣ ዘመዱ ሞቶ ሲኦል ቢወርዱ እኔ ኢየሱስ ክርስቶስ ቃል አይታበልም። ስለ አንተ ስል እምርልሃለሁ። እነዛ ሰዎች በምድር ያሉ አንተን ቢዘክሩ ከሲኦል አወጣልሃለሁ። አንተ ከገባህበት አስገባላለሁ ብሎ ቃል ኪዳን ሰጥቷቸዋል። አባታችን አቡነ ትንፋሰ ክርስቶስ ገርላቸው እንደሚናገረው ሰባሰባት የብርሃን አዳራሽ አለ። እዛ ውስጥ ያንተ ወዳጅ ስምን የጠሩ ዝክርን የዘከሩ በጸሎት የተማጸኑትን በሙሉ አስገባላለሁ ብሏቸዋል። እንዴት አይነት መታደል ነው! ቅዱሳኑ እኛ ገነት እንድንገባ ይጨነቃሉ። ገነት እንድንወርስ ነው የሚያስቡት የሚለፉት። ለዛ ነው እስከ 47 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ሰጣቸው። ይህንን የመሰለ ቃል ኪዳን የተቀበሉት እኚህ ታላቅ አባት በእውነት በረከታቸው በወላችን ላይ ይደርብን። ይሄ ብቻ አይደለም ከዚህ በፊትም ደጋግሜ ነግሬያቸዋለሁ። አሁን መንግስት የገደበው አባይ ላይ ተዘቅዝቀው ናአላቸው ባፍንጫቸው እየፈሰሰ የኢትዮጵያን ሕዝብ ካልማርክልኝ ከዚህ አልወጣም ብለው ለዘጠኝ ዓመት ተዘቅዝቀው ጸልዋል። እናንተ አይደለም ለዘጠኝ አመት ለዘጠኝ ደቂቃ ቆማችሁ ለመጸለይ ትቸገራላችሁ። አቡነ ስትንፋሰ ክርስቶስ ዘጠኝ አመት ተዘቀዘቁ ጸለ ይላል። አሁን እኮ ሴጣን ጉልበት የለውም ምን ያመጣል የሚለው እኮ ዘጠኝ ደቂቃ እኮ እጁን ዘርግቶ ውዳሴ ማርያም መጸለይ ማይችለው ሁሉ እኮ ነው የሚፎክረው። ናላቸው በአፍንጫቸው ፈሰሰ ቀን ሐሩሩ ሌሊት ቁሩ እያሰቃያቸው ለዘጠኝ አመት ተሰቃይተው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በሎዳጅ እስትንፋሰ ክርስቶስ ውጣ፣ የኢትዮጵያን ሕዝብ ምሬልሃለሁ። እንደ እናቴ እንደ ድንግል ማርያም አስራት ቃል ኪዳን አድርጌ ሰጥቻለሁ። ነገር ግን እነሱ ደግሞ ስምን ይጥሩ ዝክረን ይዘክራሉ። ምን አላልኳችሁ? ስምን ይጥሩ ዝክረን ይዘክሩ። መዳን የሚፈልግ አምላካው እስትንፋሰ ክርስቶስ ማረኝ ይበል። መዳን የሚፈልግ እንደ አቅሙ ይዘክር። መዳን የሚፈልግ ይኸው የተዘከረውን ይብላ። ቃል ኪዳን ነው። እኚህን የመሰሉ አባት ነው የሰጠን ብዙ ጊዜ ሚያዝያ ዘጠኝ ያረፉበት ቀን አብይ ጾም ነው ወይ ህማማት ወይ ደግሞ የትንሣኤ ቀን ወይ የትንሣኤ ማግስት ለዝክር አይመችም። ብዙ ጊዜ እኔ እንጦጦ እያለው ነው አንድ ሰባት ዓመት አልፎኛል ለራሱ ሚያዚያ ዘጠኝን ከትንሣኤ በኋላ ካገኘሁት። ዘንድሮ ታስታውሳላችሁ አይደል? ትንሣኤ መቼ ነበር የዋለው ሚያዚያ 12 ስለዚህ ሚያዚያ 9 ምን ነበረ? አልሆነም፣ ይህ ስቅለት ቀን ነበር አይደል? ነው ነው፣ ጸሎተ ሐሙስ ጸሎተ ሐሙስ አይደል? አዎ፣ ጸሎተ ሐሙስ ቀን ነበር። አያቸው አሁን የዛን ቀን ለዝክር ይመቻል። ስለዚህ ወደ ግንቦት አምጥተን ሁሌ እንዘክራለን። በነገራችን ላይ ገዳሙ ምንድ ነው የሚያደርገው ንክሱንም ዝክሩን የሚያደርገው ዛሬ ነው። ምክንያቱም ሚያዝያ ዘጠኝ አይመች ዛሬም እዚህ ንክስ ነበር አይደል? እኔ አላቅም እዚህ እንዳሉ ግን ቀበና መድኃኔዓለም አሉ። አዎ እዛ ይነክሳሉ። የአቡነ ስትንፋሰ ክርስቶስ በረከት ከሁላችን ጋር ይሁን። የጻድቁ በረከት አይለያችሁ። ከቁጥር ሳያጎሉን ጻድቁ በጸሎታቸው ቅፍ ድግፍ አድርገውን ለአመቱ በሰላም በጤና ያደርሱን። አምላክ አቡነ ስትንፋሰ ክርስቶስ ያሰባችሁትን ሁሉ ይፈጽምላችሁ። እግዚአብሔር ይስጥልን። አይበቃችሁም? ተለቃችኋል። ወደ ቤት መሄድ ይቻላል። ሹሉክ ሹሉክ እያላችሁ በሩን ክፈቱላችሁ።